ያለኝ ነገር እች ክፍት የስራ ቦታ ጫላ ሆቴል ጋርድ እንፈልጋለን። ከታች የተቀመጠውን መስፈርት ካመዋላችሁ እድሜያችሁ ከ18 በላይ ለሆናችሁ መታችሁ እንድታናግሩ እንፈልጋለን። ታዳ ነው ያለው አይደል? እንዴ እሙዬ ጋርድ እንፈልጋለን የሚል ማስታወቂያ ነበር የመጣሁት ጌታዬ። እኔ እንኳን አንድ ተራ አስተናጋጅ ነኝ። እስኪ ግን ምን ያህል ጠንካራ ነክ። ችግር የለውም ለእሱ እንዳያሳስብሽ። እዚህ ሆቴል ማንም ሰው እንዲናገረኝ አልፈልግም። አንዱ የሚረብሸው ሆቴል ውስጥ ይሄ ነዋ። ያ መሀል እንደ አለቃችን ነው እኮ የገደልከው። ምን እና አንቺ ዝም ታደርጊያለሽ። ከአንድ ወር በኋላ ድርጅት ሳቁም እንዴት አድርጌ እንደለፈውበት ስለማያቁ ነው። ምንድን ነው ምንተኛው ተዛጋ እንደውም ተባራሉ። ወጣ ማዬ ማዬ የሆኑ ሶስት ሰዎች በር ላይ ቆመው አሉ። ይቅርታ አላወኳችሁ። እዚህ ጋር ምን ትሰራላችሁ? ሁለት ቀን ሙሉ ምግብ አልበላንም እርቦናል። እንዲህ ግቦ ገብታችሁ መብላት ትችላላችሁ። በቂ የሚሆን ምግብ አለ ግን ባለቤትሽ ቤት ውስጥ አለ? አይ የለም እሱ ሳይኖር አንገባም፣ እስከሚመጣ እንጠብቀዋለን። ወዴ ሶስቱ ሰዎች ውጭ ላይ ቆመዋሉና እንደ እንደራባቸው ነግረውኛል። ባልሽ ካልመጣ ግን አልገባም አሉ። እኔም መጠበቅ ለምን አስፈልገው አስገቢያቸውና መብላት ትችላሉ? አሁን ባለቤት ስለመጣ መግባት ትችላላችሁ? ሶስታችንን መግባት አንችልም። ከሶስታችን አንዳችን ብቻ መግባት የሚችለው እኔ ፍቅር ነኝ። እኔ ስኬት ነኝ እኔ ሀብት ነኝ። ቤታችሁ ከገባው ምንም ችግር አያጋጥማችሁ። አሁን ሂጂና ለባልሽ የትኛው እንደሚያስፈልገው ጠይቂው፣ ከዛ እናንዳችን እንገባለን። ውዴ፣ አንደኛው ሀብት ነው፣ አንደኛው ፍቅር ነው፣ አንደኛው ደግሞ ስኬት ነው። ከሶስቱ ደግሞ አንዱ ብቻ ነው መግባት የሚችለው እና ስኬትን አስገቢዋ። ለዚህ ቤት የሚያስፈልገው ስኬት ነው። እንዴ! ለምን ሀብት ይግባ እንጂ፣ የተሻለ ኑሮ ከድህነትም እንወጣለን። አይ፣ እማዬ ፍቅርን ጋብዘው፣ ፍቅር መጥቶ ይብላ። ከእናንተ መሃል ውስጥ ፍቅር ማን ነው? እኔ ነኝ። አንተ መግባት ትችላለን። እኔ ፍቅርን ብቻ ነበር የጋበዝኩት። እንዴት ሶስታችሁ ልትገቡ ይቻላችሁ? ፍቅር ካለ ገንዘብና ስኬት ከኋላ የሚከተሉ ነገሮች ናቸው። አባዬ ወደ ትምህርት ቤት ልሄድ ነው። ልጅ ወደ ትምህርት ቤት ስከድ፣ አንድ መኪና ከአንድ ቀን በላይ እንዳትጠቀም። ደግሞ ምንም አይነት ችግር ከደረሰ የኔ ፎቶ አሳያቸው። ችግር የለውም አባዬ። የትናንትናውን መኪና ለጓደኛ ሰጥቼዋለሁ። ደግሞ ማንም አይሳፈጥኝ። ምንም እንዳታስብ። ቻው። ቶራ ቶራ ታማይ ማሉኔ ደፍቱ። እሺ ተማሪዎች፣ የሂሳብ ደብተራችሁ ሁላችሁ ማውጡ። አንተኛው ዛጋ ሁሌ አይሃለሁ፣ ወሬ ነው የምታወራው። አሁን አንዴ ጥያቄ ብጠይቀህ አትመልስም። ችግር የለውም ቲቸር፣ የፈለከውን ጠይቀኝ እሺ አሁን ለምሳሌ 50 ብር ቢኖር ጥዋት አንድ ብስኩትና አንድ ሻይ ቁርስን በልተ ብትመጣ ስንት ብር ይቀራል? እኔ ነኝ ሻይና ብስኩት ቁርስ በልቼ የምመጣው? ምን አይነት ንቀት ነው? የማን ልጅ እንደወጉ ታውቃለህ። እንደዚህ ቀፋፊ አይነት ምሳሌ በእኔ የምትጠቀመው? ምን ምንድን ነው ያልከው? የማንስ ልጅ ብትሆን እኔ ምን አገባኝ? እኔ እኮ ትምህርት ነው እያሰማርኩ ያለሁት። ምን አገባኝ ነው ያልከው? ይሄን ትበላለህ። ወይ እኔ ቲቸር በላቸው። ምን አይነት ንቀት ነው አንተ ቲቸር ላይ እጄን የምሰነዝረው? ይሄኛው አይነት እንዳልደግምልህ ዝም በል። አንተ በጣም የምትተማመንበት ነገር አለ ማለት ነው። ጀርባ መጠናት አለበት። ዛሬ አለቀ ምን ሂድ ወደ ህግ ቦታ? ችግር የለውም በደስታ ነው አንሂድ። ከአንድ ሰዓት በኋላ። እሺ፣ ከሳሽ ችግር ምንድን ነው? ክቡር ዳኛ የሂሳብ ትምህርት እያስተማርኩኝ አንድ ጥያቄ ስጠይቀው ተነሳና ድንገት በቦክስ አይኑን ጠበሰኝ። እንዲህ ይሄ በጣም ትልቅ ወንጀል ነው። እውነት ነው? ተከሳሽ አይኑን በቦክስ ጠብሰኸዋል? እውነት ነው ክቡር ዳኛ። አሁን መንቢ ካል አንደኛውን አይኑን ጠብስለታለሁ። አየከባረል ጥጋቡን። የማን ልጅ እንደሆንኩ አታውቅም እያለ ጭራሽ ሲያስፈራረኝ ነበር። የአባቱ እጅ እራሱ ሳይኖርበት አይቀርም፣ ይጣራልኝ። ይሄ ጥጋበኛ የማስካባቱ ነው፣ ከርቸ ላይ መግባት ያለበት። አሁን አባቱ ወዳለበት ትመራናለን፣ እንሂድ። ክቡር ዳኛ ቆይ አንዴ፣ ተረጋጋዛ ድረስ መሄዳ አያስፈልግም። የማን ልጅ እንደሆንኩ እዚሁ ፎቶ ላሳየንካ እስኪ እናያለን። አባትህ ከህግ እንደሚያስጠላ አምጣው እስኪ። እንዴ አላሙዲን የደሃዎች አባት? ምን አለኝ ልጅ፣ ቀድመህ ብንነግረኝ ኖሮ። ሳጂን፣ ቲቸሩን እስኪጣራ ድረስ ወደ ማረሚያ ክፍል አስገቡት። እኔ ካላሙዲን ልጅ ጋር ወደ እነሱ ቤት ሂጅ። ከአባቱ ጋር ብዙ ማውራት የምፈልገው ነገር አለ። እኔ ልጅ፣ ደግሞ ለአባትህ እንዳነግረው። እሺ የት ነው ያደረኩት? ጓደኛዬ ኪስ ውስጥ አንድ ሺህ ብር ነበር አይተሃል እንዴ አሁን የኔኛው የወሰድኩት ለሊዝ መገዛው ቃ ነበር ገንዘብም ስላልነበረኝ ከአንተ ነው የወሰድኩት አንተን እንደው የወሰድኩ ናሽኒድ ይቅርታ ክላሳችሁ ለጽዳት ስገባ አንድ ሺህ ብር ወድቆ አግኝቼ ነው ወስጄ ነበር አላልከኝም እንዴ እዛ ክላስ ውስጥ እኔ እናንተ ብቻ ነበር አላየሁም ብለ ኖሮ ሴጣን በማላችን ገብቶ ያጣላን ነበር። ያ እንዳይሆን ደግሞ እንደዚህ ማለት ነበረብኝ። ለዚህም ነው ጓደኝነታችን እንዲቀጥል እኔ ወስጃለሁ ያልኩት። ስራ ላይ ትሆናላችሁ ብዬ ዳቧችሁን ይዤላችሁ መጥቻለሁ። እንደ ዳቦ ነጋዴው መጣህ። እንደ እኔ ኩቺን እንደ የአስኳቱን ስራ ጨርሼ መጥቼ እገዛለሁ ብዬ አስቤ ነበር። እዚህ ድረስ ባትቸገር ጥሩ ነበር። አንደ ካመጣው ምን ይደረጋል? ፈጣሪ ይስጥልኝ እንጂ እኔ ልጅ ድጋሜም ማትመለስ አዘጋጅቼ ሱቅ ድረስ እንዳታስብ፣ እንካ ደንበኛ የቆየሁበት እንዴ! ቂቤን ይዤ ልመጥቻለሁ። አረ ችግር የለውም። በሰዓቱ ነው የመጣችሁት። እንኩ ብሩ ልስጣችሁ። በጣም እናመሰግናለን ጋሼ፣ አመሰግናለሁ። በቃ ከዚህ በኋላ አላረፍድም በጧት እመጣለሁኝ። በቃ ደህና ቆየ። እኔ ልጅ፣ እንዴ! ይህ ሽማግሌ ደግሞ ዛሬ በጣም ትንሽ ቂቤ ነው ያመጣው። ይሄንማ መዝኜ ቼክ ማድረግ ይኖርብኛል። እንዴ! ይሄ ሰውዬ እስከዛሬ እየሰረቀኝ ነበር ማለት ነው። ይሄንማ በቃ ዛሬ ሂጅ እናግረዋለሁ። ይሄ ሌባ ትልቅ ሰው አይደል እንዴ! መቼም አይመዝነው ብሎ ነው የሚጫወትብኝ። ጋሼ አቤት፣ ማን ነው በዚህ ሰዓት የሚጠራው? ዳቦ ጋጋሪው ነኝ። ለካ እስከዛሬ እያጭበረበሩኝ ነበር። የሸጡ ድንቄቤ ግማሽ ኪሎ አይሞላም። ልጄ ተረጋጋ። እኔ አንተን አቅም ሰንቲም ቀንሼ አላውቅም። ስንት አመት አብረን አይደል እንደ የሰራ ነው። ተው እንጂ። ዝም በሉ፣ አጭበርባሪ! እንደውም ከሳችኋለሁ። ነገ ንጉሱ ፊት ለፊት እንገናኝ። እስከዛሬ ያጭበረበሩኝ እንድትመልሱልኝ ነው የምፈልገው። ችግር የለውም። እኔ መክሰስ ካስደሰተህ በቃ ንጉሱ ጋር ባልከው ሰዓት ነገ እንገናኝ ኝ ኝ ኝ ኝ ኝ እንደው ችግራችሁ። ንጉሶ ህግ ባለበት ሀገር ይሄ ገበሬ ሲያጭበረብርኝ ይጆአለኝ ሁልጊዜ ግማሽ ኪሎ የሚመዘን ቅቤ ወደ ቤት ድረስ እያመጣ ይሸጥልኝ ነበር። እናም ትናንት ተጠራጥሬ ሲመዝነው ከግማሽ ኪሎ በጣም ያነሰ ነበር። ስለዚህ እስከዛሬ እያጭበረበረ ነበር የሚሸጥልኝ ማለት ነው ምን አንተ ገበሬ ምን አይነት ንቀት ነው? ሊበ ማሳር ዳት አገር እንደዚህ አይነት የማጭበርበር ስራ ምን ሰራ? ንጉሶ እኔ እንደሚመለከቱ እንዴ አለኝ ትክክለኛ የሆነ የሚዛን መሳሪያ ያለኝም፣ ነገር ግን ቅቤውን መመዘኛ አስተማማኝ ዘዴ አለ። ቅቤውን ለመመዘን ምን አይነት ዘዴ ነበር የምትጠቀመው? ንጉሶ ከዚህ ዳቦ ጋር ጋር ሁሉ ጊዜ ጧጧት ግማሽ ኪሎ የሚመዝን ዳቦ ገዛው ነበር። እናም ዳቦ ከገዛው በኋላ ወደ ቤት ገብቼ በሚዛኑ አንዱ ጎን ላይ ዳቦ በማስቀመጥ በዳቦ ልክ ቅቤው መዝኛ ነበር የምሰጠው። ስለዚህ እኔ የሚሸጥለት ቅቤ ግማሽ ኪሎ ካልሞላለት እሱም ቃል በገባልኝ መሰረቱ ግማሽ ኪሎ የሚመዝን ዳቦ እየሸጠልኝ አልነበረም ማለት ነው። በጣም ይቅርታ ገበሬው፣ አንተ መሄድ ትችላለህ። ይህ ዳቦ ጋጋሪ ግን በጣም ነው የምፈልገው። አንተ እዚህ ቆይ። አመሰግናለሁ ንጉሡ። ወይ ግን ለእሱ አንድ ነገር የምናገረው ነገር አለኝ። ከገባ ለወደፊቱ የሰው ልጅ የዘራውን ነው የሚያጭደው እሷ እኮ አታፍሪም ይሄን ሁሉ አስቤዛ እራሱ በሶስት መቶ ብር ገዝቼላት፣ ከሶስት መቶ ብር መልስ አምጣ ነው የምትለኝ። አሁን ምን አባቱ ሆኖ ነው የሰውዬ፣ ዛሬ አደረ፣ እኮ አይመጣም። ኧረ እመጥቻለሁ። ገና እኮ ሳልገባ በቃ ጀመረች። አንድ ሌትር ዘይት፣ ቲማቲም፣ ሽንኩርት ነው አይደለ ያዘሽኝ ካላመሽኝ የገዛውበት በሱ ግን እንሂድና እንጠይቅ። ዘይት ብቻ ራሱ እኮ ሁለት ከሀምሳ ነው የገዛውት። ቲማቲም አለ፣ ሽንኩርት አለ። የባጃጅ ራሱ ከኪሴ ነው ከፍዬ የመጣሁት። ስጨፍርበት ቆይተህ አሁን አብረን ጊዜ እንጠይቅ ስትል አታፍርም? ምን ሆናችሁ ነው አስቻለው የምትጨቃጨቁት? መጣሽ እንደ ብርቄ ጎረቤት ራሱ ሰማ ነው። ወይኔ ጉዴ ጎረቤት ድረስ እኮ ነው እየረብሻችሁ ያላችሁት። ሻሼ ምን ሆነሽ ነው? በሰላም ነው። ምን ሰላም አለ ብለሽ ነው ብርቄ። አንድ ሺህ ብር ሰጥቼው አስቤዛ ገዝተና ብለሽ ሽንኩርትና ዘይት ብቻ ገዝቶ ሊመጣ እኮ አራት ተዋሺ። ሻሼ ሶስት መቶ ብር ነው የሰጠሽኝ ውይ እኔን አፈር ልብላ። ምን ያድርግ እሱ፣ ኑሮም ተወደደ። በቃ አሁን ሻሼ፣ እናንተም ተረጋጉና በንግግር ፍቱት። ምንም ማድረግ አይቻልም። አሁን ደህና አደሩ። በቃ ጭራሽ ጎረቤቴ ፊት ለፊት ልታዋርደኝ ነዋ። አንድ ጃኬት እና አንድ ሱሪ ነው ያለ እኔ ጋ ይዘጥፋ። አባ እንዴ፣ ልጅ ምን ሆነ ነው? አባዬ፣ መጀመሪያም እኮ ነግሬህ ነበር፣ ኢትዮጵያ ወደምትባል አገር ለአንድ ቀን ቢሆን ይዘኛት ትሄድ ብዬ ነበር። አሁን ይኸው እዚህ የማን መጫወቻው የቀረው። ማንም ያለ ሙድን ልጅ ላይ ሊጫወት አይችልም። ምንድን ነው የተፈጠረው? ንገረኝ ያንተም ታውቃለህ፣ በግሬ ወክ አርጌ እንደማላቀስ እስኪ ዛሬ ልሞክር ብዬ ወደ ውጭ ስወጣ አንዱ ጀዝባ መንገድ ላይ ሰደበኝ። ምን ጭራሽ አይሰድብም? ልጁን ከዚህ በፊት ታውቀዋለህ እንዴ? እንዴ አባዬ፣ ልጁን እንዴት ላቁ እችላለሁ? ለመጀመሪያ ጊዜ እኮ ነው ወደ ኢትዮጵያ ይዘኛ የመጣው ልጁ የሆነ ነገር ተሸክሞ ዝም ብሎ እየተሳደበ ነው የሚዞረው። የማን ልጅ እንደሆነ እንኳን አላወቀም መሰል። ወይኔ ተዋረድኩ። አሁን ግዲና መኪናውን ቶሎ አስነስተን እናጠብቀኝ። ልጁን ታሳየኛለህ። አፍጥነው። እሺ አባዬ። ከሰላሳ ደቂቃ በኋላ የቱ ጋር ነው? ልጁን አየኸው?